ጉድና መከራ ከስተኋላ ነው ይባላል። እንግዲህ ውድና የተከበራችሁ ሰላም ሰላም ብያለው፣ ሰላሙ አሌይኩም ወራህመቱላ ወበረካቱ። እንግዲህ ዛሬ በእዩና በሱመያ እንዲሁም በጓደኛዋ ማሚ መጥተናል ማለት ነው። ይሄ ምንድን ነው እንግዲህ አዩዬ ስሞታ እያደረሰች ትገኛለች። ሱመያን እና እንዲሁም ጓደኛዋን ቤቴ ድረስ መጥተው ዛቻ ስላደረጉብኝ እና ቤቴ ድረስ መጥተው ብዙ ነገር ስለበደሉኝ እኔ አለቃቸውም። ስለዚህ ሁለቶችንም አሳስራለሁ በማለት ሀዩ እንቅጭቅጭን ተናግራለች ማለት ነው። እንግዲህ በጣም በሚያሳዝን መልኩ ሀዩ ዛሬ በአዲስ ቪዲዮ መታለች። እንዲሁም ደግሞ የሱመያን ጓደኛ ተደብድቧል። እንግዲህ ማን ደብድቦት ይሆን የሚታወቅ ነገር የለም። እንግዲህ ትናንት ወይም ከትናንት ወዲያ በሰሩ ቪዲዮ ሱመያን መጥቶ ሀዩ ቤት የስልጤ ልጅ ናት በማለት በመሸወድ ቤታቸው ድረስ በመምጣት ሱመያም እንግዲህ እዩዬ ቆንጆ የመሰለ ፍጡር አዘጋጅታ ምናምን በቃ ብዙ ነገር አድርጋ ነበረ። ይሁን እንደምታውቁት እንግዲህ እዩዬ በጣም ጨዋና መልካም ነበረች። ትናንትና በሰራ ነው ቪዲዮ እንግዳን መቀበል የምትችል በጣም ቁም ነገረኛ የሆነች ሴት ነበረች። ነገር ግን ጊዜ ሱመያ መሆኗን ስታቅ እንግዲህ ጓደኛዬ ሱመያ ምን ተፈጠረ? ምን ሆኖ ነው? ማለትም እንደምታወት በቃ ግንባሩን አስሮ እጁን ሁሉ ተሳስሮ ምናምን እስከነባለ ቤቱ ያለቅሳሉ ማለት ነው። እይም እንግዲህ ቤቴን ድረስ መጥቶ ካሜራ ስለደቀነ እኔ ደግሞ አለቀውም እንዲታሰርና ታሰርና ለህግ ባለሙያዎች አሳልፎ ነው የሚሰጠው በማለት በሚዲያ ትናገራለች ማለት ነው። እዬ በጣም እያለቀሰች እና እየተናገረች እኔ ኮ ብሞት ማንም አይደርስልኝም። እኔ ኮ እንዲ በሆነ ኮ ማንም አይደርስልኝም። ስለዚህ ቤቴን ማን ፈቅዶለት ነው ከፍቶ የገባው? እንግዳለ አስተናግጁ፣ ምናምን ምግብ ስሪ፣ ከሌላ ሀገር ከዱባይ እየመጣች ናት እያለኝ ሰርች ምን ብዬ፣ እሷ መሆኗን እንዴት ማወቅ የለብኝ? እንዴት ተሳሳትኩኝ? እኔ እኮ ጠርጥሬያት ነበር ማለት እሷ ናት ብዬ አላስብም ግን ማናቶች ማለት አረበኛና ስልጠኛ ነው የምትችለው። ኦሮመኛና አማርኛ አትችልም። ምናምን እያለች እንግዲህ እዩዬ በሚዲያ እያለቃቀሰች ትገኛለች። እንዲሁም ደግሞ ዛቻ እያደረሰችባቸው ትገኛለች። አዎ በነገራችሁ ላይ ይገባል ማለት ነው። ማለትም ያው እንግዲህ እንደምታውቁት እዩዬ ያለ ፈቃዷ አንድን ሰው አብራት የሚሰራውን ቪዲዮ ወይም ባሌ ነው ወይም ጓደኛ ነው ብላ የምታስበው ሳይድ እንደምታውቁት እንግዲህ የገዛ ባለቤቱ መታ የሰይድን ጉድ የሱመያን ጉድ ዝርገፍ አድርጋን የተነገረች ይች የሱመያ የምትባል እዛ ትንከራተት በያገሩ። እኔ ክፏን አልመኝም፣ ግን ልጆቿንም ክፉ እንዲሆንባቸው አልመኝም። ነገር ግን ትንከራተት። እኔ ከሰይድ ውጭ ምናምን ስትል ስለነበረ በሷ ፊት ያን ሁሉ ቃላቶች ስላወጣች በጣም ተናዳለች። በጣም ተቆጭታለች። እዩ እንግዲህ እንደምታውቁት ይዬ በጣም ቆንጅዬና ደስ የምትናት እንግዲህ ቀለል ያለች ግን ው አንዳንድ ጊዜ ባለትዳር ውስጥ በአሁኑ ገባ ባለትዳር ውስጥ ባንበጠብጥ መልካም ነው ብዬ አስባለሁ። እንደምታውቁት እንግዲህ ሳኤድም ኢትዮጵያ ገብቶ ቤት ለመግዛት ሬስቶራንት ወይም አክሲዮን ለመግዛት እንግዲህ ለሱመያ ተዘጋጅቷል ወይስ ለሀዩ የተዘጋጀው? ትናንትና እንግዲህ በሰሩ ሄዶ ሰሄዶ ቤት ገዝቷል ማለት ነው። ማይጋድ በጣም ደስ ይላል። ግን ለማን ሊመስላችኋል? እስኪ ገምቱ። ማለት ነው እንግዲህ ለሀዩ ወይስ ሱመያ። ልጆቿን ይዛ ስለመጣች ቤት ገዝተው ሰርፕራይዝ ሊያደርጋት ነው፣ ሱመያን ማለት ነው። እንደዛ ነው የሚመስለኝ፣ እኔ ሳስበው ማለት ነው። እንግዲህ ሱመያ ነገ ተነገ ወዲያ እንጠብቃለን፣ ሰይድና ሱመያ ሲገናኙ ማለት ነው። ሀዩ በይሰሙን እንግዲህ በጣም በቅናት ነው የምታብደው። ትላላችሁ በቃ በቅናት ብትል የምትለው ገና ታውኑ አብዳለች ማለትም፣ እንግዲህ ቤቷ ድረስ ተደፍራ ስለመጣች ማለት ነው። አስቡት እንግዲህ መደፈር ማለት እንደዚህ ነው። እንግዲህ የማታውቁ ሰውን ይቃሚስትና ተብላ ጓደኛ አይነት እና አረበኛ ና ስልጠኛ ብቻ ነው የምትችል ና ለአንድ ቀን እስኪ ጋብሽልኝ ቤትሽ በማለት እንግዲህ የሱመያ ጓደኛ እንዲሁም የሀዩ ጓደኛ ነው ያመጣት ማለት ነው። ሱመያ ሰራችላት ማለት ነው። በትናንት ነው ቤት በጣም በሚያሳዝን እና ደስ በሚል መልኩ በድፍረትነቷ ሀዩ ቤት መታለች ማለት ነው። ግን እኔ ጥርጣሬ ሀዩ እንዴት የለባት ማለትም ማለት ንቀም ለምንድን ነው ማትገለጭ፣ ምናምን አለማለቷ በጣም ያናድዳል። ግን ጅብ ከሄደ በኋላ ውሻ ጮኸ የሚባለው ነገር ነው። ሱመያ ከሄደች በኋላ እዩዬ እሪ ያዘኝ ልቀቁበትን። ምንም ነገር የምታመጠው ነገር የላትም። አደን ያ ለማንኛውም፣ ሱመያዬ በጣም ጀግና ናት። ያው እንግዲህ ተደፈረ ላይቀር እንደዝናው ይባላል አይደለ? አዎ ደፋር ስትሆኑ ጥሩ ነው። ማወቅ አለባችሁ። ማንነትን እንግዲህ ሱመያ የምታውቃት በሚዲያ ነው፣ እንደ ማንኛውም ፋሚሊና ሀዩ ደግሞ በምታውቃት በሚዲያ ነው እና በአካል የሚገናኙ ብዙ ነገሮች ይፈጠራሉ፣ ይደባደባሉ፣ ምን ይላሉ እንግዲህ የውሸት የሚሆን የእውነት የሚሆን ማንኛውም ሰው ከባለ ጋር ሲሆን የሆነ ስሜት የሚሰማችሁ ነገር አለ ብዬ አስባለሁ። እና ሱመያም በዛ መልኩ ነው የምታስበው ማለትም ያው እዩዬ ብዙ ነገር ሚዲያ ላይ ሁና ስለ ሱመያ ስትሳደብ ስትል ስለነበረ አሁን ላይ በአካል ቢገናኙ የሚጠፋጠፉና የሚጋደሉ ነው ይመስላል። ስለዚህ ሱመያ ችግር ከመፈጠር ጎረቤትን ከመረብሽ በማለት በማልበስ እንግዲህ ተጓደኛ እዩ ጋራ አብረው ሆነው ቤቷ ተጋብዛ ነበረ ማለት ነው። ብታውቅ ግን ብዙ ነገር ስለሚፈጠር ማለት ነው። ለማንኛውም እንግዲህ ሀያት ትናንትና ሱመያን ይዟት የመጣው ልጅ አስደበድበዋለሁ ብላለች። እንግዲህ ተደብድባል እንደምታወት ግን እውነት እንደፎከረች አስደብድበው ነው ወይስ ደግሞ ነገ ተነገ ወዲያ አሳስረዋለሁ ማለትም ያለ ፍቃድ ነው የመጣ ያለ ፍቃድ ነው ካሜራ ገጥሞ የቀረጸ ነው ያለው። ስለዚህ በሕግ መጠየቅ አለበት ብላለች። ሀዩ ያመረረች ይመስለኛል፣ በነገራችሁ ላይ እና በጣም ያሳዝናል። ብዬ ብርችት ጠንክረን ብለው ለማንኛው ሁላችሁም በያላችሁበት አላህ ይጠብቃችሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ቪዲዎቻችን ወደ እናንተ የምናመጣ ነው የሚሆን። ሰላም ፍቅር፣ አንድነት ለሀገራችን ኢትዮጵያ።